አረብ ሀገር ያለች ሴት ለትዳር አትሆንም፣ ለትዳር ብቁ አይደለችም ነው ወይስ? ለምን ለትዳር የማትፈለግበት ምክንያት ምንድን ነው? በአብዛኛው አረብ ሀገር ያለችን ሴት ገንዘቧ ነው የሚፈለገው። ቆይ ለምን ገንዘቧ ተፈልጎ እሷ የማትፈለግበት ምክንያት ምንድን ነው? አረብ ሀገር ያለች ሴት ብዙ መከራ ብዙ ስቃይ አሳልፋ ነው ገንዘብ የምታገኘው። ገንዘቧን እየተፈለገ እሷ የማትፈለግበት ምክንያት ምንድን ነው የሚለውን አብረን እናያለን ማለት ነው። ላይክ እያደረጋችሁ ቪዲዮን ጀምሩት። አብራችሁን ቆዩ።

ሰላም ብያለሁ ሁላችሁንም፣ በያላችሁበት ያለ ሰላም እና እዝነት አይላችሁ እያልኩኝ ዛሬ በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። ሻርጃን እየጋበዝኳችሁ አብረን እንቆያለን ማለት ነው። ቤተሰብ ያልሆናችሁ ሰብስክራይብ እያረጋችሁ፣ ቤተሰብ የሆናችሁ ላይክ ሼር እያረጋችሁ አበረታቱኝ። ስለምታበረታቱኝ በጣም አመሰግናለሁ ቤተሰቦቼ እና ዛሬ የምጣሁት ስለ አረብ ሀገር ሴት ትንሽ ላወራ ፈልጌ ነው። የአረብ ሀገር ሴት ለምንድን ነው ለትዳር የማትፈለገው? ገንዘቧ ብቻ የሚፈለገው ለምንድን ነው? በአብዛኛውም አረብ ሀገር ሴት ያለችን ገንዘቧን ብቻ ነው የምትፈልገው። ይሄ ነገር በጣም ውስጤን በቃ እያናደደኝ ያለ ነገር ነው ማለት ነው። እና ያው እንደሚታወቀው አረብ ሀገር ሴት ያለች አረብ ሀገር ያለች ሴት የዋህ ናት። ብሯን በሶሻል ሚዲያ የሚተዋወቃችውን ሊሆን ይችላል፣ ኒካህም ማስራ ሊሆን ይችላል። እና እሷ አረብ ሀገር እያለች ዛርም በኒካህም ውስጥ እያሉ እሷ አረብ ሀገር እያለች ባልዮው ወይ ሌላ ሚስት ያገባል ወይ ገንዘቧን አጥፍቶ ስትሄድ አላየሁም ይላል። ብዙ እንደምንሰማው ማለት ነው። እና ይሄ ነገር ለምንድን ነው የአረብ ሀገር ሴት ለትዳር የማትፈለገው? የአረብ ሀገር ሴት ማለት እንኳን እንኳን በቋንቋ የምታውቀው በቋንቋ የምታግባባው ሰው አይደለም ቀርቶ ከማታውቀው ሰው ጋር ስንት ቤተሰብ ማስተዳደር የምትችል የሰጧትን አስቤዛ በስርዓት ለሳምንትም ሆነ ለወርም ሆነ በቃ አብቃቅታ የምትኖር ብዙ መከራ፣ ብዙ ችግር ተቋቁማ የምትኖር ሴት ናት። የአረብ ሀገር ሴት ማለት ማለት ነው እና ቢያውቁ ኑሮ ማለት ነው ወንዶች ቢያውቁ ኖሮ የምሬን ነው ወላሂ እኔ ውስጤን በቃ የሚረብሸኝ ነገር ማለት ነው ወንዶች ቢያውቁ ኖሮ እንደ አረብ ሀገር ሴት ለትዳር የምትሆን አትገኙ ማለት ብዙ ጊዜ በአረብ ሀገር ስትሰራ ብዙ ችግሮችን ታሳልፋለች። ብዙ አመታቶችን ነው የምታሳልፈው በሰው ስር ሁና ሰው እንደ አለቃ ሆኖባት ብዙ ነገር ችላ የኖረች ናት እና በራሷ ቤት መኖር ልጆችን እየወለደች በራሷ ቤት እየተንከባከባት መኖር ትፈልጋለች፣ ቀሪ ዘመኗን ማለት ነው እና በጣም ለተጠሯ ታማኝ ሴት አለች ማለት የአረብ ሀገር ሴት ነው የአለም አካበድ ማለት ነው አንዳንዶቹ የአረብ ሀገር ጥርዝ ነቅለው ነው የሚመጡት ምናምን የሚሉት ነገር ማለት ነው ይሄ በጭራሽ እናንተ ናችሁ እንደውም ገንዘቧን እየበላችሁ ስትመለስ ወደ ሀገር ስትመለስ የጠበቀችው ኑሮ አለ እፎይ ማለት እፎይ ብላ ማለት እፎይ ብላ መኖር ትፈልጋለች። የጠበቀችው ሳታገኘው ስትቀር ነው የምትናደደው ወደ ሌላ ነገር የምትገባው እንጂ አረብ ሀገር ስላለች አይደለም የምትነቅረው። እናንተ ሀገር ቤት ያላችሁ ሰዎች ለትዳር የምታስብ ወይም ቤተሰብም ሊሆን ይችላል ገንዘቧ አላግባብ ግባብ ሲሆንባት እድሜዋን የጨረሰችበት በሽታ የገዛችበት ገንዘቧ ያላግባብ ሲሆን የጠበቃችው ኑሮ ሳታገኝ ስትቀር ነው የምትበሰዛቸው። ነቀለች የምትሉት እናንተ ማለት ነው። እና ይሄ ነገር በቃ በጣም ውስጤን ብዙ ጊዜ ይረብሸኛል ማለት ነው። በቃ እያየን ነው አሁን እንደ ኖርማል ሆነ። ለምንድን ነው ይሄ ነገር? ማለት አንዳንዴ ከእኛም ችግር ሊሆን ይችላል ከሴቶቹ ማለት ነው ጥንቃቄም ይጎልናል ይመስለኛል። ብዙ ጊዜ ስለምንኖር እድሜያችንም ታውቃላችሁ፣ የሴት ልጅ እድሜ ከሄደ ብዙ ነገሮች እንደምንትን እንደሚሏት ማለት ነው እና ያን ነገር እያስጨነቃትም ሊሆን ይችላል በቃ ለትዳር የመጓጓቷ ይመስለኛል። እንደዚህ የዋህነት ማለት ነው እና አንዳንድ ጊዜም በቃ ጠንቀቅ ማለት ሊኖርብናል። ሀገር ስንገባ ሳንፈልገው እራሱ ትዳር ይመጣል። ማለት በቃ አላህ ያለው ነገር አይቀርም። እንደዚህ ሩጠን የምንገባበት አይደለም ትዳር፣ በጣም ጥንቃቄ ልናደርግበት ይገባል። በአሁን ላይ ኑሮ ውድነት አለ፣ ብዙ ነገር አለ እና ትዳርን አስበንበት ብንገባ ቀስ ብለን ተረጋግተን ገንዘባችንን ይዘን የራሳችንን በቃ በሰራንበት ገንዘብ የሆነ ነገር በቃ በራሳችን ተቋቁመን ራሳችንን ማስተደር በራሳችን ራሳችንን እንዴት መምራት እንደምንችል ሀገር ቤት ገብተን ተረጋግተን ከኖርን ትዳር በራሱ ቀስ ብሎ ይመጣል፣ ሳንፈልገው ማለት ነው እና ሴቶች እየተረጋጉ ለኛ ያለው አይቀርም የተጻፈ ነገር አለ ስለዚህ ገንዘባችሁን በስርዓት ያዙ ነቀሉ የሚሉት እነሱ ያበዱ እኮ ነቀሉ እኮ ምናምን የሚሉት እኛ ገንዘባችንን ስናጣ ነው የምንናደደው ብዙ መስዋዕት ስለከፈልንበት ማለት ነው እነሱ ላይረዱ ይችላሉ ብዙ መስዋዕት ከፈንበታል ማዳም ቤት የምንሰራ ልጆች እንተዋወቃለን ብዙ መስዋዕት ከፍለን እንቅልፍ አተን፣ ወጣትነታችንን አተን፣ ጣፋጩ ጊዜያችንን አተን። በደስታ በሀዘን ሀዘን ስንሰማ ብቻችንን ቤት ዘግተን እያለቀስን ደስታም ስንሰማ እንደዛው። በስደት ላይ ሆነን ደስታም ስንሰማ ያስለቅሳል። በእርግጥ ማለት በዛን ሰዓት መኖር ነበረብን፣ እኛም መካፈል ነበረብን። ቤተሰብ እዛ ሲደሰት እኛ እዚህ አረብ ጋር እየተጨቃጨቅን ነው። ያው የሆነን ጥፋት እና ጥሰት ሊሆን ይችላል። የሆነን በቃ ወያለ ጥፋታችን ሊሆን ይችላል። ከማዳም ጋር ግጭት ሊሆን ይችላል። እኛ ተከፍተን እንድንሆን ይችላል። በዛ ሰዓት በጣም ይጨማመርብናል እና ውስጣችን በጣም ይጎዳል ማለት ነው እና ራሳችንን እንወቅ በአሁኑ ጊዜ ኢትዮጵያ ላይ ያለ ወንድ ማለት ነው፣ ሁሉም ላይ ሁሉንም እያልኩ አይደለም፣ ግን በቃ ሴትን የሚፈልገው ለትዳር ራሱ የሚፈልገው ራሷን ማስተጠር የምትችል እንድትደግፈው ይፈልጋል። ኦኬ፣ መደጋገፎ ችግር የለም አሁን የኑሮውም ጉዳይ ስለሆነ ማለት ነው። ግን ይሄን ያክል ክፋት፣ ይህን ያክል አረብ ሀገር ያለችን ሴት መጉዳት፣ ልቧን መስበር ያላትን ገንዘብ ጨርሶ እንደገና ወደ ስደት ቀሪ ዘመኗን በሀገሯ ላይ እንዳትኖር ወደ ስደት መላኩ ይሄ ነገር አግባብ ነው ብዬ አላስብም። እና ሴቶች እባካችሁ ተጠንቀቁ። ትዳር በራሱ ጊዜ ሳትፈልጉት ይመጣል። አላህ ያለው ስለማይቀር ማለት ነው እና ገንዘባችሁን በስርዓት ያዙ። በሶሻል ሚዲያ እንደዚህ አሁንማ ተጀመረ እኮ ቲክቶክ ላይ ትዳር ፈላጊ ትዳር ፈላጊ የተባለ። አረ ተው ተው! ወዴት እየሄድን ነው? የምሬን ነው የምላችሁ። በሶሻል ሚዲያ እንደዚህ ተደዋውላችሁ ትዳር ፈልጋለሁ ብላችሁ የመጣ ትዳር አይዘልቅም። ትጋቡ እንኳን ስትጣለው አንቺ እኮ እንደዚህ ሆነሽ እንደዚህ ሁነሽ እኮ በሚዲያ እኮ ወተሽ ነው ትዳር ፈልግ ልጅ ምናምን ብዙ ችግር ይመጣል። እና እባካችሁ ተጠንቀቁ። እባካችሁ እባካችሁ ትዳር በራሱ ጊዜ ሳትፈልጉት ይመጣል። እባካችሁ ወቶቼ የምር በጣም ከባህላችንም የወጣ ነገር ነው። በጣም የሚያስጠላ ነገር ነው፣ እና ገንዘባችሁን ለመብላት ነው። እባካችሁ ተጠንቀቁ፣ እባካችሁ ልጆች። ቀሪ ዘመናችንን በሀገራችን ላይ ከቤተሰቦቻችን ጋር በሰላም እንኖርበት፣ እባካችሁ ለማለት ነው የመጣሁት። የምር በጣም እየረበሸኝ ያለ ነገር ነው ማለት ነው። እና ምን አይነት ዝቅጠት ነው በቃ ሚዲያ ላይ ወጥቶ እንደዚህ ትዳር ፈልጉልኝ የዚህ እንደዚህ መስፈርቴ ነው እንደዚህ መስፈርቴ ነው አራት ንሽ ሃያ ሊኖረን ይገባል ማለት ከባህላችንም የሆነ ፈንገጥ ባንል አላህ፣ ያለው ላይ ይቀር እና ይህን ለማለት ነው። ህቶቼ አብሽሩ፣ ትዳር በራሱ ጊዜ ይመጣል። እኛ ፈልገነው ሳንሆን በራሱ ጊዜ ይመጣል ትዳር። እና አብሽሩ ለሁሉም ጊዜ አለው፣ ለሁሉም ቀን አለው። አትጨናነቁ። ገንዘባችሁን በስርዓት ያዙ። በሰላም ለሀገራችን ያብቃን እላለሁ። ውዶችዬ ለዛሬው ይበቃ፣ እዚህ ላይ ይበቃናል። በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቆዩልኝ። ውድ ቤተሰቦች በጣም ነው የማመሰግነው ስለምታበረታቱኝ። በጣም ከልብ አመሰግናለሁ። ክበሩልኝ የልባችሁ መሻት ሁሉ አላህ ይሙላላችሁ። በሰላም ለሀገራችሁ ያብቃችሁ። ላለህን